ታሪክን የኋሊት የኮሎኔል መንግስቱ ኃይለ ማርያምን መንግስት ለመፈንቀል ከፍተኛ የጦር ጄኔራሎች የሞከሩት በ1981 ዓ ም በዛሬው ቀን ነበር። ግንቦት 8 ቀን 1981 ዓ ም ተጀምሮ በዚያኑ ዕለት የተሰናከለው መፈንቅለ መንግስት ዓላማው ኮሎኔል መንግስቱ ኃይለ ማርያምን ከስልጣን ለማስወገድ ነበር። በጊዜው በሁሉም የሀገሪቱ አቅጣጫዎች ጦርነት እየበረታ፣ ተቃዋሚዎች እያሸነፉ፣ ሽንፈቱም እየተደጋገመ፣ የኮሎኔል መንግስቱ ኃይለ ማርያም መንግስት ግፍና ጭቆና እየበዛ፣ ህዝቡ ሲማረ ሲመረር የጦር ኃይል አዛዦቹ አድማ ጀመሩ በኢንዱስትሪ ሚኒስትሩ ሜጀር ጄኔራል ፈንታ በላይና በጦር ኃይሎች ታማዦር ሹም በሜጀር ጄኔራል መርዕድ ንጉሴ አሰባሳቢነት የኃይል የኮርና የክፍለ ጦር አዛዦች የሆኑ ጄኔራሎችና ኮሎኔሎች ጥቂት መስመራዊ መኮንኖች ጭምር በአድማው ተሳታፊ ሆኑ ከሲቪሎችም ሚኒስትሮች አሉበት ተብሏል። ግንቦት 8 ቀን 1981 ዓ ም ኮሎኔል መንግስቱ ኃይለማርያም የዚያን ጊዜዋን ምስራቅ ጀርመንን ለመጎብኘት ከባለቤታቸው ጋር ወደ በርሊን አመሩ። ፕሮቶኮል ከሚፈቅድላቸው ውስጥ ከኢታማ ጆርሹ ሜጀር ጀነራል መርድ ንጉሴ በስተቀር አድመኞቹ የጦር አዛዦች ጭምር ቦሌ አውሮፕላን ማረፊያ ተገኝተው ሸኝተዋቸዋል። ከረፋዱ አምስት ሰዓት ሲሆን ጀኔራሎቹ የግልበጣ ውጥናቸውን ዳር ለማድረስ ስብሰባቸውን ጀመሩ። አስመራ በሜጀር ጀነራል ቁምላቸው ደጀኔ የሚመራ የአየር ወለድ ጦር ወደ አዲስ አበባ በአውሮፕላን ተልኮ ትእዛዝ እንዲጠብቅ ተደርጓል። የጀነራሎቹ ስብሰባ መንግስት ለመፈንቀል መሆኑን የፕሬዝዳንት መንግስቱ ታማኞች ሰሙ። የደህንነት ሚኒስትሩ በነበሩት በኮሎኔል ተስፋዬ ወልደስላሴ ቀስቃሽነት ሚኒሊክ ቤተ መንግስት የመሸገው የልዩ ጥበቃ ብርጌድ ነቃ። በፕሬዝዳንቱ ልዩ ረዳት በሻምበል መንግስቱ ገመቹ እየተመራም ጀነራሎቹ የተሰበሰቡበትን የመከላከያ ሚኒስቴርን ከበበው ሬዲዮ ጣቢያውንም አስጠበቀ። ከአስመራ የመጣውንም ከፊሉን ጦር ከመንገድ ጠልፎ ተቆጣጠረ። የአስመራው የጄኔራሎች ተቃውሞ በሁለተኛው አብዮታዊ ሰራዊት ዋና አዛዥ በሜጀር ጀነራል ደምሴ ቡልቶ እየተመራ የመንግስቱ ኃይለማርያም መንግስት መወገዱን በሬዲዮ አስነገረ። ከመነሻው የመቀናጀት ጉድለት የነበረበት የጄኔራሎቹ የግልበጣ እቅድ በመከላከያ ሚኒስትሩ መገደል ውድቀቱን አፋጠነ። የአድማው ዋና ጸሐፊ ሆነ የተመደቡት የመከላከያ ዘመቻ መምሪያ ኃላፊ ሜጀር ጀነራል አበራ አበበ ወደ ቢሯቸው የሚገቡት የሚያደርጉትን የመከላከያ ሚኒስትር ሜጀር ጀነራል ኃይለ ጊዮርጊስ ሀብተ ማርያምን በሽጉጥ ገድለው ከስፍራው ተሰወሩ። ሜጀር ጀነራል አበራ የአመፁን ስምሪት አስተባባሪ ስለነበሩ ከአስመራ የመጣው ኃይል መሪ አጣ። በዚያው ፍጥነት የፕሬዝዳንት መንግስቱ ታማኞች በታንክ ከበባቸውን ስላጠናከሩ ጄኔራሎቹ እጃቸውን እንዲሰጡ ተጠየቁ። በዕለቱ ከምሽቱ አምስት ሰዓት ገደማ ከአራቱ ጄኔራሎች በስተቀር የምድር ኃይል፣ የባህር ኃይልና የፖሊስ ሰራዊት አዛዦቹን ጨምሮ ሌሎችም ጄኔራሎች እጃቸውን ሰጡ። ሜጀር ጄኔራል መርዕድ ንጉሴና የአየር ኃይል አዛዡ ሜጀር ጄኔራል አመሃ ደስታ ራሳቸውን ገደሉ። የአስመራ አመፅ ግን እንደተጠናከረ አደረ። ይሁንና የአዲስ አበባ ሙከራ መክሸፉ ሲሰማ በአስመራ የነበሩ ወታደሮች አዛዦቻቸውን ለመቃወም ተነሱ። በማግስቱ ኮሎኔል መንግስቱ በምሽት አዲስ አበባ መግባታቸው ሲሰማ የበለጠ የታማኞቻቸው ወገን ጉልበት ተጠናከረ። በአስመራ የሚገኘው መቶ ሁለተኛው የአየር ወለድ የአጸፋ ማጥቃቱን ኃላፊነት ወስዶ የራሱ አዛዥን ጨምሮ በሌሎች ጄኔራሎችም ላይ እርምጃ መውሰድ ጀመረ። ዋናውን አዛዥ ሜጀር ጀነራል ደምሴ ቡልቶንና የኤርትራን ዋና አስተዳዳሪ ብርጋዴር ጀነራል አፈወርቅ ወልደ ሚካኤልን ጨምሮ አስራ አንድ ጄኔራሎችና ሌሎች ስምንት ከፍተኛ መኮንኖች በተገኙበት በአሰቃቂ ሁኔታ ተገደሉ። ፕሬዚዳንት መንግስቱ ግድያውን እንዲያፋፍም ለወታደሩ ትእዛዝ ይሰጡ ነበር ይባላል። ሜጀር ጀነራል አበራ ለጊዜው ተሰውረው በኋላ ያሉበት ተጠቁሞ ተገድለዋል። ሜጀር ጀነራል ቁምላቸው ግን ተሰወሩ። የኢንዱስትሪ ሚኒስትሩ ሜጀር ጀነራል ፋንታ በላይ በቁጥጥር ቁጥጥር ስር ካሉበት ቦታ ሊያመልጡ ሲሞክሩ ተገደሉ፣ ተብሎ በመገናኛ ብዙኃን ተወራ። ሙከራው መክሸፉ ከተረጋገጠ በኋላ አስራ ሁለት የሚሆኑት ጄኔራሎች ክሳቸው በፍርድ ቤት ይታያል ተብሎ ለጦር ፍርድ ቤት ቀረቡ። ከአመት በኋላ በሜጀር ጄኔራል አስራት ብሩ ሰብሳቢነት የተሰየሙት ዳኞች በአስራ ሁለቱ ጄኔራሎች ላይ የሞት ፍርድ ፈረዱባቸው። ከፕሬዝዳንት መንግስቱ የተላከችው ወረቀት ለሰብሳቢው ዳኛ ከተሰጠሽ በኋላ የሞት ፍርዱ ተወሰነ ተብሎም በጊዜው ተነግሯል። በግንቦት ስምንቱ መፈንቅለ መንግስት ሙከራ የኃይል አዛዦች የኮርና የክፍለ ጦር አዛዥ ጄኔራሎች በጠቅላላ 26 አዛዥ ጄኔራሎች ተገድለዋል። በዚሁ የግልበጣ ጣጣ ከመቶ በላይ የሚሆኑ ጄኔራሎች፣ ከፍተኛና መስመራዊ መኮንኖች ለእስር ተዳርገዋል። የግንቦት ስምንት መፈንቅለ መንግስት ከተሞከረ ዛሬ 36 ዓመት ሆነ።